ሰላም፣ ሰላም እንዴት ናችሁ? ደህና ከበራችሁ የኛ ውድ ቤተሰቦች እኔ ያለሁኝ እግዚአብሔር ይመስገን፣ ያው እናንተ ጠያላችሁ ሰላማችሁ ይብዛልኝ። እንግዲህ ዛሬ መጥቻለሁ ወደ እናንተ ማለት ከብዙ ስቃይና ከብዙ መታመን በኋላ ነው የመጣሁትኝ። ሁላችሁም ታውቃላችሁ ትናንትና እንደ መቅደስ ያደረጉኝን ነገር ሁላችሁም አይታችኋል ብዬ አስባለሁ። ማለት አይደረግም እንደዚህ፣ በፍጹም አይደረግም። እኔ ያኔ እንደዛ ባረጋትም፣ እሷን ከጹቤ ጋሁኝ፣ እሷን እንደዛ ባረጋትም ግን ምክንያት ነበረኝ። እኔ ምንም ሳልነካቸው ትናንትና እየነገርኳት ነበረ እንደዛ እየነገርኳት እንኳን ልታወኝ አልቻለችም። ምክንያት እኔ እየነገርኳት ማለት ነው ረዲት እና እሷ ሆነው ብቻዬን መንገድ ላይ እየሄድኩኝ አፍነው ወደ ቤት ላይ ያስገቡኝ ምናምን ነበረ። እና ያንን ነገር ሳይ ነው እሷ ትናንትና ያሰበችው ነገር ያን ልታረግ ያሰበችው ነው ትናንት ያረገች ማለት ነው እኔ ላይ ነገር። ስለዚህ ያንን ነገር ስላየው ከጽቤ ጋር ሆኜ እንደ ቅጣትም ከዚህ በኋላ እሷንም ላለማግኘት፣ ከሷ ጋር ለመለየት ነበር ያን ነገር ያረኩት ግን እሷ ይበልጥ ቢያንስ እንደዛ እየደማሁ እንኳን ምንም ነገር ማለት ልተወኝ አልቻለችም። በጣም ነው የተሰማኝ። በጣም አንቡኝ ነበረ። ሁሉም ነገር ያንን ነገር ሁሉም ትቼው ማለት ነው። እነሱ ጭራሽ ሐኪም ቤት አስገብተውኝ ቤት ደውለው ጠርተው ትተውኝ ነው የሄዱት። አይደረግም። ይሄ በጣም የጭካኔ ጥግ ነው እያሳዩኝ ያሉት። ማለት እኔ እንጃ። ከዚህ በኋላ ሲጀመር ከእሷ ጋርም አልገናኝምም አላገኛትምም ብዬ ነበረ። ላስተዋውቃችሁ ዘመዴ ነው፣ ያጎቴ ልጅ ነው፣ ጸግሽ ይባላል። ሰላም ባለች ሰላም ፋሚሊ የነፂ ፋሚሊ ያው ታውቃላችሁ ነፂን። እንደዛ ጎርተው እንደዛ አርገው ሆስፒታል ወስደው ጥለው እንደገና ደግሞ ለቤተሰብ መደወል ማለት ምን ማለት ነው? በጣም ሸም ነው፣ በጣም ከሚባለው በላይ በጣም የሚደብር ነገር ነው ያደረጉት። እኔ ደግሞ ሲጀምር ለሱ ልኩን ካላሳየት እኔ ሰው አረለው። ከዚህ በኋላ ላለው አንቺ አንቺ ነሽ የምታስደፍሪን አንቺ ነሽ ለዚህ ለዚህ ሁሉ ነገር የምትምዳርጊ ሰው እንደሌለው ሰው ባይተዋር እንደሆነ ትሆኛለሽ እ ምን ማለት ነው ነፂ? እኔ እኮ ምንም አላረኩም። ሳግሽ ማለት እነሱ የሆነ ነገር ሳያረጉ በፊት አደምኳት እኮ ነው። በዛ ላይ እኔ የከፋ ነገር አላረኩኝም። ነፂ ተይ፣ ተይ፣ ነፂ በጣም ያስደፈርሽን። የምሬ ነው እኔ ይሄን ካንቺ አልጠብቅም ነበረ። አንቺ ለሷ ታንሻለሽ። እንደዛ እያረጉኝ ኮ ምንም ማድረግ አልችልም። ቢያንስ ማርያምን እየደማው ያወጣ ደግሞ ምን ማለት ነው ያ ወጠጤ አንቺ ላይ እጁን የሚያሳርፈው? በር ብቻውን እንኳን ነበረችም፣ ጸግሽ ሁለት ነበሩ። ወንድሟን ይዛ መታ ነው እንደዛ ያደረገችኝ። እየደማሁ እንኳን ልተወኛል አልቻለችም። እና ምንም ማድረግ አልችልም። ገብቶሀል? ምንም ማድረግ አልችልም። ሲጀመር እኔ ከዚህ በኋላ ምንም አይነት ነገር አልፈልግም። ግን የሆነ ይቆጫታል በኋላ ማለት ታገኘዋለች። እሷ እኔ እንደዛ አድርገኝ ምቶ አይነት ሰው አይደለሁኝም። ግን ከዚህ በኋላ ምንም የሚያከራክረን ነገር የለም። እነሱን ደውዬላችኋለሁ። እነሱን ማግኘት በተለይ እሱን ማግኘት ነው የምፈልገው እህ እንደዛ አርገው እንደዛ ደም በደም አርገው ራስሽን እስከምትስጪ ድረስ ምን ማለት ነው? ቤተሰብ ምን ማለት ነው? እንደዛ አርገው ነገና አንቲን ቤት ጥለዋት፣ እቺ ልጅ እቺ ልጅ የሆነ ነገር ብትሆንስ? ብትሞትስ? የሆነ ነገሯ ቢጎዳስ? ማን ነው ኃላፊነቱን የሚወስደው? እሱ ማን ስለሆነ ነው ነፂ ላይ እጁን የሚያሳርፈው? ማንነቴን እሱ ሲመጣ ነው ማሳየው አሁን እኔ ምንም ነገር ምንም መናገርም አልፈልግም እኮ ነው። አንተ ሌላ ነገር እንድትገባ አልፈልግም። እንዴት ማለት ማለት ነው ከዚህ ሰላማዊ መንገድ ምናምን እናወራ። ከዚህ የበለጠ ነገር አለ እንዴ? ከዚህ የበለጠ ነገር አለ እስከ መታሰር ነው። ምንም ነገር የለም። በእኔ ምክንያት አንተ የሆነ ነገር ስትሆን ማየት አልፈልግም። ማለት እንዴት ነው ቀለል አድርገን ነው። አሁን አሁን አሁን የለም ማለት ነው። እነሱ ሳይሆን አንቺ ነው ማስቀየምሽ። ከዚህ በኋላ ላለው ስራት የሚኖርሽ ከሆነ ስራት ሽነሽ እኮ አንተ እንዳትጎዳ ፈልጌ ለእኔ ብለህ ችግርህ እንደሆነ ይገባል። እኔ ልጎዳ ችግር የለውም እሱን ጎድቼ እሷንም ጎድቼ ልታሰርም ልግባ ችግር የለውም ማለት። ይኸውልህ ተረጋግተን ማለት ነው፣ አንተ እዚህ ከጠራሃቸውም ተረጋግተን እናውራቸው ለምን እንደዚያ እንዳደረጉ ከዚህ በኋላ እንዳይደርሱብኝ ማለት ነው። ከዚህ በኋላ እሱም ቢሆን እንዳይደውልልኝ እሷን ብትሆን እንዳታገኘኝ ምናምን እናድርግ እንጂ ሌላ አንተ የሚጎዳ ነገር ባናደርግ ችግር የለውም እሱ ነፂ የሚያሳስብ ነገር አለ። ችግር የለውም እንድትል አልፈልግም፣ እንደዛ አትበል። ወይኔ ነፂ ምን ማለት ነው? ሀብትሽ ራሱ ምን ይለኛል እዚህ ሀገር ያለው እኮ አይመስለውም እ አንቺ እንደዛ ተጎርተሽ እኔ እዚህ ሀገር እያለው ሀብትሽ ራሱ ምን ምን ይሰማዋል እ ሰው ያደርገኛል ሀብታሙ ራሱ ቤተሰብ እንደሌለው ምን እንደሌለው አርገሽ አሰዳ ያሰደብሽን እስከሚበቃን። ችግር የለውም እሱን ተይው፣ ለእኔ ተይው ማለት እኔም እኮ ዝም ብያቸው አይደለም። ማለት በቃ የሆን ነገር አቅም ኖሮኝ ምናምን የሆን ነገር ባረጋት፣ እሷን እኔ ላይ እንደዛ አድርጋ እንደዛ እንገላታኝ ምናምን ዝም ማለት አልፈልግም። ምንም ነገር ባታወሪኝ ደስ ይለኛል። እኔ የሆነ ብድሬንም እኮ ነው መመለስ ፈልጋለሁኝ። እሷን የሆን ነገር ማድረግ ፈልጋለሁ። ማለት ብቻዋን አግኝቻት ወራዳ ወራዳ ወንድ ምናምን ሳትይዝ መጣ የሆን ነገር ማድረግ ፈልጋለሁ እኔ አይ፣ ችግር የለውም አልኩሽ። እሷ ወንድ ይዛ እንደመጣች እኔም ይሄ ወንድ አለው አይደለ? እኔም ቤተሰብ አለው። እሷም ቤተሰቧን ይዛ ነው አይደል ያመጣችሁ? ቤተሰቧን ይዛ መጣ እንደዛ ቅጥቅጥ አርጋሽ እኮ እሺ። እኔ አለቃትም፣ እኔ አለቃትም። እሺ እሱን ታይው ነው። አንቺ መቅደስን እንደፈለግሽ አድርጊ ብፈልጊ። እሱ ግን ማለት ነው አንቺ ላይ እጅሽን እንዳሳረፈ ማለት ነው፣ እኔም እሱ ላይ ጠባሳ አሳርፋለሁ። አብታሙ ራሱ የቪዲዮ ምን ይላል እሱ ደውሎ ሲያወራኝ ምን ልለው ነው ምን ማለት ነው ነፃነት? እኮ እሺ እኔ እኔ ልኳን ሰጣታለሁ አልኩ፣ ማርያምን እኔ መቅደስን አለቃትም። ማለት እሷ አይመለከተኝም ይያለው፣ ስለ መቅደስ አያገባኝም። አሁንም ቢሆን እምነግርሽ ማለት ነው፣ ስለ መቅደስ አያገባኝም። እሷ ሌላ ሰው ይዛ መጣ ነው አይደል ያስጠፈጠፈችሽ፣ እንደዛ ግድል አርገውሽ ይሄዱት። እኔም ደግሞ አሳየዋለሁ፣ ይምጣልኝ ብቻ፣ ችግር የለው። እሱን እንዴት እንደማሳይሽ እኔ ነኝ ማቀው። እሺ ተረጋጋ፣ በቃ ተረጋጋና ምን ይዤ ነው የምንረጋጋው? አይደለም ጥሩ ነገር እንዳሳየሽኝ ጥሩ ነገር እንተን እንዳልሽ ደሞ ተረጋጋ ትይኛለሽ። እንደ አንተ እንድትጎዳ ስለማልፈልግ ነው። ሆስፒታል ሆኖ ተደውሎ የተጠራሁት እንደዛ ራስሽን ስተሽ እኮ ነው። ምን ማለት ነው ነው

የፈለኩ ምን ስጋ አንቆርጭ እንታያታለን። እሺ፣ እንዳትረሷት እንዳትረሷት። አንቺ ዝም በይ። እኔና አንቺ እኮ ንገናኛለና ግን ልጁን በማያገባው ነገር ለምን አስገባሽው? ለምን አስገባሽው? ልጅ እዚህ እና ድአድ ለምንድን ነው የምንሄደው? ለብቻ ወሬ ከፈለገ በጣም አንተ በጣም ጀግና ነክ። እሺ በጣም ጎበዝ ነክ። በጣም አዎ፣ እናያለን። ኧረ እማሳዬሻለሁ፣ አጋድማችኋለሁ፣ ደህና አድርጌ በጣም ወደ እዛ አድርጌልኝ፣ ወደዛ አድርጌልኝ ነፃነት

ማትረባ ከአንተ ጋር እንደዚህ የመጣሁት አይደል በእናትሽ ስርዓት ባለው ስቃይ ማለት ነው። በቃ እዚህ ገና ነኝ። ሌላ ጉዳይ አንተንም ሌላ ነገር ነው እየፈጠረብህ ያለው። እኔ ተመችቶኛል፣ በዚህ ሰዓት ላይ በጣም ደስተኛ ነኝ። በቃ ንዴቴ ባር እኔ እኮ ገብቶኛል። ማይሆን ነገር ነው እያደረክ ያለው ትላንትና እኔን እንደዚህ አደርጉኛ። ዛሬ ደግሞ እሱ ላይ ሌላ ስህተት ነው የተፈጸመው። ነፃነት እኮ መቼም አይበቃም። ይሄ ነገር እንደዚህ ከሆነ ለምን አትሰማኝ? ነፃነት እየሰማሽ ነው። እኔ ሌላ ስህተት አንቺ ነሽ የሁሉ ጣጣ ውስጥ የምከችን ታይ ተብለሻል። ከዚህ በኋላ ከእሷም ጋር ሆነ ከማንም ጋባይሽ ማለት ነው አይንሽን ነው ማጠፈው። ስርዓት ይኑርሽ እሺ። ለዚህ ሁሉ ነገር የምዳርግን አንችልሽ ሀብታሙ ራሱ ታይ ብሎሻል። ግን አንቺ ምንም ምንም ሊገባሽም ሊሰማሽም አልቻልሽም። ከዚህ በኋላ ማለት ነው አንድ ቦታ ባገኝሽ ነፃነት እኔን አያርገኝሽ እኔን አያርገኝሽ። ያው ሁሉ አለፈና መከራና ስጋይ ጋደረ ይቆት ምን ነው